አማራው ክልል ራሂሎ መንፈስ ቤተሰብ ጠባቂ፣ በኦሮሚያ ክልል ደግሞ አቴቴ ቤተሰብ ጠባቂ። አሁን ጠቋር እንደ ሰይጣን የማያዩ ሰዎች አሉ። አሁንም ድረስ ጠቋር ሰይጣን አይደለም ነው የሚሉት። ጠቋር ግን ደፋር መንፈስ ነው። የወሰንገላ መንፈስ ባህሪው አረቄ ማስጠጣት፣ መጠጦችን በጣም ማዘውተር ስንት ኃጢአቱ የከበደበትን ህዝብ ከእኔም ጭምር ማለት ነው። ብሩካን ጻድቃን ተብሎ ገንዘብ እንዲወረቡ የገበያ ድግምት የሚደግሙት መልካሳጥ ነው ያለው። በግዕዝም አረብ አገር ሴቶችን እየላኩ ደሞዛችሁን ወደ እኔ አካውንት ላኩ የሚልም ንስሐ አባት አጋጥሞኛል። ከአስር አባቶች ውስጥ ሶስት እና አራት ብቻ ነው ንጹሕ ያገኘሁት። ቪም ላይ ይደገማል እና ያረጉ ይረጩት፣ ጠረጴዛ ሁሉም ይወለወላል። ጠዋት ገና ማንም ሳይገባ እዛ ጠረጴዛ ላይ መጥቶ የበላ ሰው እየተንቀዠቀዠ ነው። በየቀኑ እየሄደ እዛ ቦታ ጥብስ የሚበል ምን ይታዘዛል? በአህያ ላይ ተቀምጠህ ራቁትህን ሆነህ በጎዳና ይዞር። ደም ገብርልኝ ሲለው መንፈሱ ሰው መግደል ፈርቷል ግን ሞዲስ ላይ ደም ስላለ ያን እንደም ሊገብርለት በደም ሊገብርለት በደም ሊመትት ሰው በቁሙቅ ቀብረው ህንጻም ይሰራሉ። ሎጊ በክፉ ከያዝከው ወይም ደሞ ሂድና ወጋለኝ ካልከው እዚህ ፎቶውን በመቀስ ሲቆጡት እዛ ሴትዩ አውቃ እጀቷ ነው የሚታበ። ፎቶውን በላይተር ሲያቃጥሉት እዛ ደሞ ሴትዩ ነደድኩት ትላለች። ይገርሙ ቀይ መኪና የሚታዘዘው ከጠንቋይ ነው፣ እና በቀይ መኪና የተገጨ ሰው የጠንቋይ ግብር ሆነ ነው የሚባለው።